አላህ ዛይ ነውና ወደ እሱ እንድንቃረብ ወደ እሱ የሚያቃርቡ ብዙ መንገዶችን ደንግጎልናል። ከዛም ውስጥ በሸዋል ወር ውስጥ ስድስት ቀኖችን መጾም፣ ይህንን ተግባር የፈጸመ ሰው ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት ዓመቱን ሙሉ እንደጾመ ይቆጠርለታል አሉ። የዚህ ኡማ እያንዳንዱ የሚሰራው ስራ በስንት ስለሚባዛ፣ በአስር ስለሚባዛ ረመዳንን የጾመ ሰው

አላሁመ ሰሊ ወሰሊም ወባሪክ አላ ነቢይና ሙሐመድ ወአላ አሊሂ ወሰህቢሂ አጅማዒን ኢንሻ አላሁ ተዓላ ዛሬ የምንነጋገረው በሸዋል ወር ውስጥ ስለሚጾሙት ስድስቱ የሱና ቀኖች ጾም ይሆናል ማለት ነው። ሸዋል እስልምና ውስጥ ካሉት ዐሥራ ሁለት ወሮች ውስጥ አንዷ ወር ናት። በእሷ ውስጥ ስድስት ቀኖች አሉ። ስድስቱን ቀን የጾመ ተብሎ የተነገረ ምንዳ ስላለ ስለነሱ ጾም ነው የምንነጋገረው፣ ማለት ነው የሱና ጾም ስለሆኑት ማለት ነው። በእስልምና አስራ ሁለት ወራት አሉ። የመጀመሪያው የእስልምና ወር አቆጣጠር ላይ ያለው ሙሐረም ይባላል። ሁለተኛ ሶፈር ይባላል። ሶስተኛ ረቢዑል አወል ይባላል። አራተኛ ረቢዑ ታኒ ይባላል። አምስተኛ ጁማደል ኡላ ይባላል። ስድስተኛ ጁማደ ታኒያ ይባላል። ሰባተኛ ረጀብ ይባላል። ስምንተኛ ሻዕባን ይባላል። ዘጠኝ ረመዳን

አላህ ምን አለ? የወሮች ቁጥር አላህ ዘንድ በአላህ መጽሐፍ ውስጥ ሰማያትና ምድርን በፈጠረ ቀን አስራ ሁለት ወር ነው አለ። ይህ ነው እንግዲህ ከጌታችን ከአላሁ ስብሓን ወተዓላ የመጣው ድንጋጌ ማለት ነው። አሁን ደግሞ ሸዋል ውስጥ ምናለች? አንድ ጾም አለች የምትጾም ማለት ነው ግዴታ ያለች። አላህ አዛኝ ነውና ወደ እሱ እንድንቃረብ ወደ እሱ የሚያቃርቡ ብዙ መንገዶችን ደንግጎልናል። ከዛም ውስጥ በሸዋል ወር ውስጥ ስድስት ቀኖችን መጾ ይህንን ተግባር የፈጸመ ሰው ነቢዩ ሰለላሁ አለይሂ ወሰለም እንደተናገሩት ዓመቱን ሙሉ እንደጾመ ይቆጠርለታል አሉ። ማስረጃ ወአናቢ አዩብ ረዲየላሁ አንሁ አነ ረሱለላሂ ሰለላሁ አለይሂ ወሰለም ቃል። የአዩብ አባት ከሚባሉት ታላቅ ሶሃባ አላህ መልካም ሥራቸውን ይወደድላቸውና ተይዞ አነ ረሱላላህ የአላህ መልክተኛ እኮ ሰለላሁ አለይሂ ወሰለም የአላህ ሰላትና ሰላም በሳቸው ላይ ሆንና ቃል አሉ መንሷመ ረመዳን የረመዳንን ወር የጾመ ሰው ሱመ አትበዓሁ ሲተን ሚን ሸዋል፣ ከዛም በኋላ ከሸዋል ወር ደግሞ ስድስት ቀንን ያስከተለ ከአነ ከሱያሜት ደህር አመቱም ሙሉ እንደ ጾመ እኮ ይቆጠርለታል። የዚህ ኡማ እያንዳንዱ የሚሠራው ሥራ በስንት ስለሚባዛ? በዐስር ስለሚባዛ ረመዳንን የጾመ ሰው አስሩን ወር እንደ ጾመ ነው። ሸዋል ላይ ያሉትን ስድስት ቀኖች ደግሞ የጾመ የተቀሩትን ሁለት ወራት እንደ ጾመ ይቆጠርለታል። ከዛስ ረመዳንን ጾመው ሸዋልን ያስከተለ ዓመቱን ሙሉ እንደ ጾመ ይቆጠርለታል ብለዋል፣ ያላህ መልክተኛ ማለት ነው። ለምንድን ነው እኛ በሱና ስራዎች ላይ አደራደራ ደራ እየተባባልን ያለ ነው? ሱና ከመሆናቸው ጋር ኢንሻላህ ከዚህ በታች ያሉት ደግሞ እሱን ይጠቅሳሉ። ያላህ መልክተኛ ያለፈው ወንጀላቸው የሚመጣው ወንጀላቸው ሁሉ ተምሮላቸው ሲያበቃ እግራቸው እስኪሰነጣጠቅ ድረስ ግን ምን ያደርጉ ነበር? ለአላህ ላይ ሊቆሙ ነበር። ተጠየቁ። ያላህ መልክተኛ ሆይ እግሩ እንዲህ እስኪሆን ድረስ አላህ ምሮት ሲያበቃ ለምንድን ይሄን የሚፈጽሙት ተባሉ። ምን አሉ እሳቸው? አመስጋኝ ባሪያ መሆን አልፈልግም። ምን አሉ? ከዚህ ምን እንይዛለን? እኚህ ታላቅ ሰው አላህ ዘንድ በጣም ቅርብ የሆኑ ታላቁ አማላች፣ ጀነትን አስከፋች፣ ይህንን ሁሉ ደረጃ እሳቸው ከመያዛቸውም ጭምር ምን ያረጉ ነበር? ለአላህ ሌት ተቀን ይዋደቁ ነበር። ግዴታውን ከጨረሱ በኋላ ሱና ሰላትን፣ ሱና ጾምን የመሳሰሉትን ተግባሮች ደግሞ ያበዙ ነበር። አማኝ ከኸይር ስራ አይቦዝንም፣ ሁሌ ይለፋል ማለት ነው። ያላህ መልእክተኛ፣ ደግሞ ያላህ ሰላትና ሰላም በሳቸው ላይ ይሁንና ጀነት ስምንት በር እንዳላት ተናገሩ። ከእነሱም ውስጥ አንዷ በር ርያን እንደምትባል ተናገሩ። ጾምን የሚጾሙ ጾምን የሚያበዙ ሰዎች የሚገቡባት በር ርያን ትባላለች አሉ። አላህ ከጀነት ሰዎች ያደርገን። ሌላ ነጥብ ከግዴታዎች የጎደሉት ሁሉ እኮ የሚሟሉት በሱና ነው። ያላህ መልእክተኛ ያላህ ሰላትና ሰላም በርሳቸው ላይ ሁን እንዲህ ያሉ። አን አቢ ሁረይረተ ረዲየላሁ አንህ ቃል አባ ሁረይራ አላህ መልካም ሥራቸውን ይውደድላቸውና እንዲህ እንዲያሉ ከሳቸው ተይዞ ሊወራ ነው። ቃለ ረሱሉላሂ ሰለላሁ አለይሂ ወሰለም የአላህ መልእክተኛ ያላህ ሰላትና ሰላም በርሳቸው ላይ እንዲህ ያሉ፣ ኢነ አወለ ማ ይሐሰቡ ቢሂ ለዐብዱ የውመል ቂያመቲ ሚን ዐመሊሂ ሰላቱሁ አንድ ባሪያ

እስቲ ፈልጉለት ሀሌ አብዲ ለባሪያ አለውን ሚን ተጠውዖይን ሱና ብሎ የሰራቸው ሰላት ማለት ነው። ፈዩከመሉ ቢሃ መንጠቀሰ ሚንልፈሪደቲ ከሱናው ከፈርዱ የጎደለበትን ሊያሟላለት የሚችል ነገር አለ። እስቲ ከሱናው ፈልጉለት ይባላልሉ መ የኩኑ ልክ እንደዚሁ እኮ ይሆናል። ሳኢሩ ዓመሊሂ አላ ዛሊክ፣ የተቀሩትም ተግባሮቹ እኮ እንደዚህ ይሆናሉ። ከዚህ ሐዲት ምን ያዝን? ያላህ ባሪያዎች፣ ሰላት የመጀመሪያ አንድ ባሪያ አላህ ዘንድ የሚተሳሰብባት ጉዳይ እንደሆነች ከሷ ግን የጎደለ ካለ በምን እንደሚሞላ በሱና ሰላቶች እንደሚሞላ ማለት ነው ልክ እንደዚሁ አብሮ ምን ይመጣል ጾምም ይሆን ከፈርዱ ይታያል ከፈርዱ ከጎደለ አላሁ ስብሓነ ወተዓላ ምን ይላል እስቲ ከሱና ደግሞ ፈልጉለት እያለ ከሱና ምን ይደረጋል ከሱና ጾም ሊሟላለት ይሞከራል ማለት ነው ስለዚህ አላህ ባሪያዎች ሆይ እኛ ብዙ ያጓደልነው ነገር ሊኖር ስለሚችል ሱና ጾሞችን በመጾም ሱና ሰላቶችን በመስገድ ሱና ሰደቃዎችን በመስጠት ጌታችን አላሁ ስብሓነሁ ወተዓላ ሰከራተ ልሞትን እንዲያገራለን ከቀብር ቅጣት እንዲጠብቀን ወንጀላችንን ምሮን ጀነት እንዲያስገባን። ሌት ተቀንኛ ከኸይረ ስራ ልንቦዝን አይገባ። ከዛሬ ትምህርት የወሰድናቸውን ነጥቦች እስቲ መልሰን እንከልሳቸውና በዚሁ እንጨርሳለን። አንደኛ ኸይረ ስራ ላይ መበራታት እንደሚያስፈልግ፣ ሁለተኛ የአላህ እዝነት ምን ያህል ሰፊ እንደሆነ ረመዳንንና ከዛም ከሸዋል ስድስት ቀነን የጾመ ሰው አመቱን ሙሉ እንደ ይሆንለታል ተብሏልና ማለት ነው። ሌላ ነጥብ ምን አይተናል? ረያን የምትባል የጀነት በር እንዳለች፣ አላህ በሷ ከሚገቡት ጀነት አልፊርደውስ ላይ ከሚገቡት ሰዎች እንዲያደርገን። ለእነማን የተዘጋጀች? ጾምን ለሚያበዙ ሰዎች የተዘጋጀች የጀነት መግቢያ እንደሆነች ተነግሮናል። ሌላ የመጨረሻ ነጥብ ያየነው ምንድን ነው? ስለ ሚዛን፣ የሰው ልጆች ግዴታ ሥራዎቻቸው እንደሚመዘኑ ግዴታ የሰሯቸው ተግባሮች ላይ ጎዶሎ ነገር ካለ አላሁ ስብሓነሁ ተዓላ አሁንም በችሮታው ምን እንደሚያደርግ ከሱና የተሰሩትን